ከዳኒ ሮስትም የባሰች የባሰች እጅግ በጣም በጣም ክፉ ክፉ የሆነች ሴት ናት፣ ሶስና ናት። እንግዲህ በጣም ብዙ ነገሮች እያረገች ያለችው በተለይ ብሩኬና ሃይሚ እንዲጣሉ ከፍተኛ ጥረት እያረገች ነው። ሶስና ብዙ ሰው አላወቀም። በጣም ድምጿን አጥፍታ እጅግ በጣም የውዋ መስላ በጣም ብዙ ነገሮችን እያረገች ነው። ከዚህ በፊት ያረገቻቸውን እያንዳንዱን ነገር በዚህ ቪዲዮ የምትመለከቱ ይሆናል። ስለዚህ ለዚህ ቻናል አዲስ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በጣም ብዙ ነገሮች ተከስቷል። የሀይሚና የብሩኬ ጉዳይ ግን በዚህ ቪዲዮ በደንብ የምታዩት ይሆናል፣ ምን አይነት ሴረኛ እንደሆነች በተለይ ሶስና እና ከዳኒ ሮስትም የባሰች የባሰች እጅግ በጣም በጣም ክፉ ክፉ የሆነች ሴት ናት። እንግዲህ በጣም ብዙ ነገሮችን አይተናል እኛ በጣም ብዙ ነገሮችን ከሷ ላይ አግኝተናል ከባህሪዋ አንጻርም ከማንነቷ አንጻርም ከዳኒ ሮስት የማትተናነስ አይነት በጣም ትልቅ ትልቅ ሴረኛ ወይም ደግሞ ሴራ የምታሴር ምታሲር ሴት ናት አይተናል በጣም ብዙ ነገር ላይ እንግዲህ ውድ የቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰናል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችንን ሀሳብ አስተያየታችሁ መስጠት እንዳትረሱ ኮሜንት ስር እጠብቃለሁ እንግዲህ ቪዲዮንም ላይክ ማድረግ እንዳትረሱ ብዙ ሰው ጋር እንዲደርስ በተለይ ለሀይሚና ለብሩኬ ይሄ መልእክት እንዲደርስ የቻላችሁትን ያክል ሼር ማድረግ እንዳትረሱ እንግዲህ በጣም በጣም ብዙ ነገሮች ተከስቷል። በነ ብሩኬና በነ ሃይሚ ጉዳይ በጣም ብዙ ነገሮች ተከስቷል። እጅግ በጣም ብዙ ሰው አዝነዋል። ምክንያቱ ደግሞ እንግዲህ ያው እንደምታውቁት ዳኒ ሮስትና ሶስና ብቻ ናቸው። እንግዲህ ያው እነሱ ህይወታቸው ውስጥ ከገቡ ጊዜ ጀምሮ እያሳለፉ ይገኛሉ። በተለይ እንግዲህ ሀይሚና ብሩኬ ጭንቀት ውስጥ ነው ያሉት ማለት ይቻላል። እንዲለያዩን ፍላጎት እንዳላቸው መቶ ፐርሰንት እንግዲህ እርግጠኞች ነን። ያው አይታችኋል። በተለይ እንግዲህ ዳኒ ሮስት ምን ምን እያደረገ እንደነበረ እኛ እናውቃለን። ሁላችንም የምናውቀው ጉዳይ ነው። በአሁኑ ደግሞ የባሰችው ሶስና ናት። በቃ ሶስና እጅግ ምን በጣም በቃ ብዙ ሰውም አላወቀባትም። እንግዲህ በጣም ያው ሴራ በማሴር እና ይህንን ነገር ሆን ብላ በተለይ ከዳኒ ሮስት ጋር እየሰራች እንደሆነ ለማወቅ ችለናል ማለት ነው። እያስመሰለች ነው እንጂ በእርግጠኝነት ዳኒ ሮስትና ሶስና ተስማምቶ አብሮ አንድ ቤት ውስጥ እንዳሉ ነው እኛ የተረዳነው። ምክንያቱም የሚያረጉት ነገር ተመሳሳይ ነው። ሀይሚን ከብሩኬ መለየት ነው። ያንን ነገር በተደጋጋሚ እያረጉ ነው። እንግዲህ እንደምታስታውሱ ከሆነ በመጀመሪያ ደረጃ ሶስና ያጠፋችውን አንደኛ የመጀመሪያውን ነገር ልንገራችሁ። ከዚህ በፊት ብሩኬና ሃይሚ እንዲለያዩ አንድ ቪዲዮ ሰርታ ነበር። ያ ቪዲዮ ደግሞ እንደምታስታውሱት ቀጥታ ወደ ዳኒ ሮስት ቤት ትሄዳለች፣ ከሱ ጋር ማንታ ያለች ሃይሚ። እንግዲህ በዛን ሰዓት ስታየው ዳኒ ሮስትም ምን አይነት ንግግር ነው የተናገረችው? እጅግ በጣም ለአእምሮ የሚከብድ አይነት ንግግሮችን ተናግራለች። እንግዲህ በጣም ቺት እያደረገ እንደሆነ የሆነ ነገር እያደረጉ እንደነበረ በደንብ አድርጋ ያንን ነገር ነው ስታጋግል ነው የነበረው። ኢቭን በቃ ቪዲዮ እየቀረጸች እንደዛ አይነት ወሬዎችን ማውራቷ ለማን ይመስላችኋል? እንግዲህ ያው እንደምታውቁት ውጭ ያለው ብሩኬ ነው። ብሩኬን እያሳመነችው ነው በቃ ሃይሚና ዳኒ በጣም የሆነ ግንኙነት እንዳላቸው በተደጋጋሚ እየነገረችው ነበረ። ከዚህ በፊት በዛንሳ ሰዓት ደግሞ ያንን ቪዲዮ ስታገኝ በደንብ ነው ያራገበችው። በዛም የተነሳ ብሩኬ መሃል እና ሀይሚ መሃል ከፍተኛ ጥል ተነሳ። እንግዲህ ብሩኬ ያንን ነገር ራሱ አይቶ ሃይሚን በጣም ስለሚያምናት በጣም ብዙ ነገር አብሮ ስላሳለፉ ሊያምናት አልቻለም። በቃ ማለት ትክክል ነው ያ ነገር ሀፕን አድርጓል የሚለውን ነገር መውሰድም መቀበልም አልፈለግም እና ቺት እንዳደረገች ነገር እንኳን አድርጎ አልወሰደም። በዛ ደረጃ እንኳን እየነገራት በተለይ ሶስና እንግዲህ ምንም አይነት ሃይሚ ንጹህ እንደሆነች እየነገራት እንኳን እሷ ምንድነው የምትነግረው ለብሩኬ፣ በተለይ ሃይሚና ዳኒ በጣም ግንኙነት እንዳላቸው በተደጋጋሚ በተደጋጋሚ ስታወራ ነበረ። እና እጅግ በጣም ሴረኛ የሆነች በዛ ላይ ደግሞ ምንም አይነት ለሰው ልጅ ክብር የሌላት አይታችኋል ከሆነ በተለይ ከሃይሚ ጋር ስትነጋገር በጣም ዲስሪስፔክት ታደረጋለች። በጣም እንግዲህ ሰውን ትንቃለች። እየናቀቻት ነው የምታወራውላ፣ እየሳቀችባት ምናም፣ በጣም አንድ ሰው ማድረግ የሌለበትን ነገር እያረገች ነበረ። እንግዲህ ብሩኬ ይህንን ነገር አልተረዳም። ብሩኬ ነው አሁን የሶስናን ጉዳይ በጣም ጥሩ ሴት እንደሆነች ብቻ ነው እያሰበ ያለው ምክንያቱም እንግዲህ እስካሁን ድረስ እሱ ላይ ያደረገችው ነገር የለም ሃይሚ ላይ ነው በተደጋጋሚ ስታደርግ የነበረው ልትማታትም ሁላ ፈልጋ ነበረ በተለይ ሃይሚን እጅግ በጣም በጣም በቃ ክብር እንደሌላት አይተናል እጅግ በጣም አስቸጋሪ የሆነች ሴት ናት ሶስና እሱ ብቻ አይደለም ዳኒ ሮስት ደግሞ ምንድነው እል እል ውስጥ ነው እሱ ደግሞ ያው እንደምታውቁት ከዚህ በፊት የዳኒ ሮስትን ቪዲዮ ሰርተናል። በጣም መጥፎ ሰው እንደሆነ በጣም ብዙ ነገሮች እያደረገ እንደነበር ከዚህ በፊት በጣም ማንነቱ እጅግ በጣም የሚያስጠላ እንደነበረ በደንብ ተናግረን ነበረ። እንግዲህ የሃይሚን ቤተሰብ አንዳንድ መረጃዎችን እየተናገሩ ነው። በተለይ እንግዲህ ዳኒ ሮስት በጣም ክፉ እንደሆነ፣ ከእሷ መራቅ እንዳለበት፣ እሷም እንግዲህ ከዳኒ ሮስት መራቅ እንዳለባት በተደጋጋሚ እያወሩ ነው። እኛም ለማስታረቅ ሞክረ ነበር። ከዚህ በፊት እንደምታስታውሱት በተደጋጋሚ ሀይሚ ጋራ ስንደውል ነበረ። ያንን ነገር እንኳን በድጋሚ ያው ማውራትም አያስፈልግም። እዚህ ቪዲዮ ላይ ግን በጣም በጣም በጣም ከፍተኛ ጥረት እያረግን ነው። በአሁን ሰዓት እንኳን ሳናቆም ሳናቋርጥ ያንን ነገር እያደረግን ነው። እንግዲህ ምንድን ነው አሁንም ይህም ቪዲዮ ሼር አርጉ። በተለይ ለብሩኬ እንዲደርሰው ምክንያቱም እስካሁን ድረስ የሶስና ማንነት እስካሁን ድረስ የሶስና ማንነት በጣም በቃ አልተረዳም። እጅግ በጣም ክፉ ሴት እንደሆነች ሴረኛ እንደሆነች እያንዳንዱን የምታረገው ለእነሱ አስባ ሳይሆን እነሱ እንዲለያዩ ወይም ደግሞ ሀይሚና ብሩኬ አብሮ እንዳይሆኑ ከፍተኛ ጥረት እያረገች ነው። ሶስና ዳኒ ሮስት ጋ ያላት ነገር ውሸት ነው። ያው አልተጣሉም ብለን ነው የምናስበው። ምክንያቱም ቪዲዮ ላይ እንደሚነጋገሩት አይደለም። ከዚህ በፊት እኮ ዳኒ ሮስትና ሶስና እጅግ በጣም ብዙ ነገሮችን አሳልፈዋል። እጅግ በጣም ብዙ ነገሮችን ያው በጣም ብዙ ጊዜ ተጣልተዋል። ከዚህ በፊት የዳኒ ሮስት ቻናል ላይ ገብታችሁ ማየት ትችላላችሁ። አንዳንድ አንድ ቪዲዮችን አጥፍተዋል። እንግዲህ ዳኒ ሮስት ለምን እንዳጠፋ አላውቅም፣ ግን ምንድነው ከዚህ በፊት ከሶስና ጋራ አብሮ በጣም በቃ ጥሩ ጊዜ ነው ያሳለፉት እጅግ በጣም ይዋደዳሉ። እነሱም ተመሳሳይ አይነት ባህሪ ስላላቸው ለዛ ነው ኢቭን የተቀራረቡት። ራሱ አሁን ደግሞ በዛ ባህሪያቸው ሀይሚና ብሩኬን እንግዲህ ሊያለያዩ ከፍተኛ ጥረት እያደረጉ ነው። እና ተስማምቶ እየሰሩ ያለ ነገር ይመስለናል። ብዙ ሰዎችም እየተሸወዱ ነው። በዚህ አጋጣሚ ያው ብሩኬና ሀይሚ ያው መታረቃቸው አይቀርም። እጅግ በጣም ብዙ ነገሮችን አብሮ አሳልፈዋል። በተለይ ብሩኬና ሀይሚ በጣም ብዙ ብዙ ብዙ ነገሮችን ያሳለፉ ልጆች ስለው ያን ያንን ነገር ኮንሲደር ያደርጋሉ፣ ይታረቃሉ ብለን እናስባለን። እንግዲህ ውድ የቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።